ይህ ፍቅር ዋጋዋን አገኘች። ይገባታል፣ የእውነት ይገባታል ማለት ነው። እኔማ አንዱ በደንብ ትደማለች ብዬ ግን አልደማችም። አሁንም አደይን ማሰቃየት ጀምራለች። ጭራሽ የኔ እንደማን ነው የሚቆጣው? እንደት እንደዛ አይነሽ አርገሽ ተጮሂበታለች ብላ ሲለዋን አንቀያዘቻት። እባክሽ እንደዛ ለማድረግ አይደለም አይተሹ የለ እንደምን እንዳደረገኝ ብትላት ምን አገባሽ ታዲያ፣ መቻል አልነበረብሽ ብላ ሲለዋን አነቀቻት። ባርኮቴ የኔን ስሜት እንዴት ባወክልኝ እኔ ምን ያህል እንደማፈቅራት ምን ያህል እንደምወዳት ምን ያህል እንደምሳሳላት የኔን ስሜት በተረዳህልኝ እያለ በጣም በፍቅር ስልም ብሏል እውነት ለመናገር ሊዲያ የሊዲያ ነገር ግራ ያጋባል አሁን ደግሞ ብርሃን የመታ ኤላየን ልትወስድባት ነው ይገርማል እኮ አይ ብርሃኔ አደይ ማለት በጣም እጅግ እጅግ መልካም ሴትና ጸባየ ሰናች ነች፣ እንዲሁም ደግሞ ቆንጆ ሴት ነች እያለች ስትናገር አይደል እያለች ማሽቃበጥ ጀመረች ሊዲያ። አው በጣም መልካም ሴት ናት እያለ ኤላም ደግሞ ማመስገን ጀመረ። የሚገርም እኮ ነው። ፍቅር ፍቅር ክፋቷ እንደቀጠለ ይገኛል። እግሬን አሞኛል እሻኝ እያለች ዲብን በጣም መቀራረብ ጀመሩ። ከዛም በኋላ አየህ እኔ እናንተ ስንሆን እኮ በጣም እንዋደዳለን። ችግሩ ግን አዴ ስትመጣ ሁሉን ነገር ታበላሽብናለች። ይችን አዴን ማስወገድ አለብኝ እያለች ነበር። አይ አይ ፍቅር፣ ቆይ አንቺ ግን መቼ ነው የሰውን ፍጡር የምትወዱ? ሰው እኮ ነው። እሷም እኮ እንዳንቺ ሰው ነች። ስለዚህ ደግሞ ብታይ ምን ብላኝ እንደነበረ ብነግርሽ በፍጹም አትገምችም። ስለዚህ የሰው ልጅ ዝም ብለሽ አትገምቼ አላት ባክት ሆኝማ ለማንኛውም አሁን ልሽሽ ሲል እያሻት ነበር። ከዛ አሞኛል በጣም በጣም በጣም በጣም እና ምን ላድርግሽ? ቀስ ብላሸኛ ወየ ፍቅር አመል እዳ ያገባው እኮ ነው። ድብዬ ለባርኮቴ በቃ እኔ ስሸሻት ትርቀኛለች። ልክ አይኗን ባየ ቁጥር ፍቅሬ ይጨምራል። ምን እንደመሆን አላቅም እያለ ለባርኮቴ ያወራዋል። ባርኩቴ ደግሞ አይ የኔም ባየኸኝ እንዴት እንደምሰቃይ እያለ እሱም ለራሱ ስቃዩን ያወራል። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰገናለሁ። አደይ ድራማ እንደቀጠለ ይገኛል። ብርሃኔ እንግዲህ እዛ ሂዳ ከነ ኤላ ጋር እላ የይዛት ሂዶ እዛ አርፋ ነበረ። እናም እስኪ ተነሽና ምግብ አቅርቢልን ብሎ ሲላት፣ ሊዲያ እንዴ እኔ ናይ ምግብ የማቀርበው እ አረ ብርሃን ለቅስ ሄዳት አቅረብ ስትል፣ እንዴ እሱ አኳማታል፣ ምን ችግር አለው እያለ በቃ አንቺን ቢካልሽ፣ እኔ ያመጣለሁ አለና ምግብ ሊያመጣ ሄደ። መጀመሪያ ግን እጅሽ ላስታጥብሽ ብሎ እጁን እጇን ማስታጠብ ጀመረ። ከዛም በኋላ እንዴ አንተ ነህ እንዴ እጇን የምታስታጥበው? አዎ፣ ምን ችግር አለው? ምን ለዚች ለሰራተኛ እህት? እንዴ ቆይ ልዩነታችሁ እኮ አንቺ ገንዘብ አለሽ፣ እሷ ገንዘብ የላትም። ሌላው ነገር እኩል ናችሁ አይደል እንዴ? ስለዚህ ምንም ልዩነት የላችሁም ሲል አይ እማ ይሄን ነገር ማየት አልችልም ብላ ተነስታ ሄደች። ብርሃኔና ኤላጌ ምግቡን በልተው በጣም ይጣፍጣል አላት። አመሰግናለሁ አለችው። ታውቂያለሽ አንቺም ሆንሽ አደይ ምግብ ቤት ብትከፍቱ በጣም ያዋጣችኋል፣ በጣም አሪፍ ምግብ ነው የምትሰሩት፣ በጣም ባለሙያ ናችሁ ብሎ ሲላት አይ እኔ ግን እሱ ሁሉ ቀርቶብኝ እህቴ ከዛ ቤት በወጣኝ፣ ምክንያቱም እህቴ እዛ ቤት ደህን አይደለችም። ነገር ግን እኔን ለመደበቅ ብዙ ነገር ለማድረግ ብትሞክርም እንኳ ፍቅር የምትባለዋ ልጅ በጣም መጥፎ ልጅ ነች እያለች ለኤላ መናገር ጀመረች። ኤላዬም አዎ፣ እውነት ለመናገር ፍቅር እንደውም አሁን ትሻላለች ብዬ ነበር። ድሮም እንደዚህ ነች በጣም መጥፎ ልጅ ነች። ብቻ ግን አይዞሽ፣ አንቺ እስከ ፈለግሽው ድረስ እዚህ ቤት መኖር ትችያለሽ ብሎ ፈቀደላት። ኤላዬ ውጭ ላይ እየሄደ። አገኛት አደየን። እንዴ አደይ ምንሽ ነው? የት እየሄድሽ ነው? ሲል ሱቅ እየሄድክ እኮ ነው። አመሰግናለሁ ስለ ብርሃን ላደረክልኝ ነገር ስትለው፣ አረ ምንም ችግር የለውም እና አንተ ወደ የት እየሄድክ ነው? እኔማ እዚህ ደርሼ የምመጣባት ቦታለች፣ እዛ እየሄድኩ ነው ሲል፣ እሺ እንደዛ ከሆነ ይኸውልሽ እህትሽ እስከፈለገችበት ድረስ መቀመጥ ትችላለች። ሲቀጥል ደግሞ አንችም እየመጣሽ እንደፈለጋችሁ ማውራት መጫወት ፈቅጄላችኋለሁ ሲል፣ እሺ አመሰግናለሁ ብላ ሄደች። እህቴ በጣም ይቅርታ አንቺን እንከባከባለሁ ብዬ መጥቼ ምንም ላደርግ ስላልቻልኩኝ በጣም ይቅርታ አለቻት። ከዛም በኋላ አረ ምንም ችግር የለውም በቃ አታስቢ። ለማንኛውም እኔ ወደዛ ቤት ግን ተመልሼ አልሄድም፣ ምክንያቱም ኤላ እስከፈለግሽው ድረስ እዚ ቤት ተቀመጭ ብሎኛል። እሺ ግን እዛ መሄድ አለብሽ። የደመቀ የሚባለው ሰውዬ ምን እንደሚያደርግ ስለማይታወቅ ትሄጃለሽ አለቻት። እሺ እህቴ፣ አንቺ ያልሹ ይሆናል ግን ለጊዜው እዚህ አርፋለሁ አለቻት። እሺ ዴቭና ባርኮቴ ደረጃው ላይ ቁጭ ብለው እያወሩ ነበረ። እንዴ ልትሄድ ነው እንዴ አለው። አዎ መሄድ አለብኝ። ቤቱንም ሁሉንም ላንታደራ ሰጥችሃለሁኝ ቆይ አደይ ትቆያለች እንዴ ግን አለ እኔ አላቅም ብቻ ግን ኤላ ጋን የሄደችው ብርሃንን ልታይ በቃ እስከምትመጣ ወይ ልጠብቃት ወይም ደግሞ እኔ ልሄድ እንዴ አለ ከዛ ዲብም አይ እንደዛ ከመሆን ለምን አብረናት አብረን አንሄድም ሰርፕራይዝ አናድርጋትም ብለው ተያይዘው ሄዱ ከሄዱም በኋላ እንዴ መጣችሁ እንዴ ብላ ባርኮት የነቅፍ ስታደርገው እኛም ለመታቀፍ መጥፋት አለብን እንዴ አለዲብ ከዛ አይ አንተ እኮ እዚህ የሆነ ጧት ማታ ይሃለሁ አለችው አዴዬ እሺ ይሁን እና እንዴት ነሽ ብርሃኔ ብለው ሰላምታቸውን ከወረዱ በኋላ ደህና ነን እኔ እና ለማንኛውም ምግብ ላቅርብላችሁ እንዴ ማን የሰራው እኔ ነኛ እውነት አንቺ እንደዚ ምግብ ትሰርልሽ አዎ ከዛ ዴ ብታዩት ከኔ በላይ ነው ምግብ የምታበስለው በጣም አሪፍ ባለሙያ ነች አለች ከዛ እሺ በቃ ይህንማ መብላት አለብን ብለው ምግባቸውን በደንብ ጥርቅ አድርገው ከበሉ በኋላ እቃ እያጠበች አደይን ልብ ብሎ ያያታል። ከዛ በሀሳብ ሄደና ፍቅሩን ቢነግራት እንዴ እህቴ ብለህ ተጠግተህ የሰው ልጅ ሰው እንዴት እህቱን ያፈቅራል? እያለችው አንተም ዲብም እህቴ እህቴ እያላችሁ እንደዚህ አደረጋችሁኝ ብላ ስትቆጣ በሀሳብ ሄደ። ከዛም በኋላ እንዴ አረ ባርኮቴ ምን ሆነህ ነው ባርኮቴ? ስትለው እ ምንም አልሆንኩኝ ልትሄድ ነው እንዴ አለችው። አዎ መሄድ አለብኝ እዛ ስራ አለኝ ስትል ሲል እሺ፣ እንደዛ ከሆነ መቼ ትመጣለህ አለችው? ለበዓል እመጣለሁኝ እና ምን ይዤልህ ምን ይዤልሽ ልምጣ ሲላት፣ አረ ምንም ብቻ አንተ በሰላምና ተባብለው ተቃቀፉ። ዴቭ ዴቭ፣ ፍቅርን ፍቅረን እባክህ ተጠጋት ብለው ነበረ አጤ ከዛ እባክሽ እሷ እኮ በጣም መጥፎ ልጅ ነች፣ እኔ እሷን መቋቋም አልችልም፣ ሲል አውልክ እኔም ሆንኩ ባርኮቴም ሌላም ሰው በፍጹም ፍቅር ሊቀይር አይችልም። ደግሞ እኮ መጥፎን ሰው ወደ ጥሩ ማንነት መቀየር በጣም ጥሩ ነው አይደል እንዴ? ስለዚህ አንተስ ብትቀይራት ምን ችግር አለው? እባክህ እኔን የምትወደኝና የምታፈቅረኝ ከሆነ እሷን ተጠግተ ትሪት ብታደርጋት ደስ ይለኛል ብላ እሺ አንቺ ካልሽ ብሎ ወይ ጉድ የሴት የላከው ሞት አይፈራም እንደሚባለው ሄደ እና እግርሽልሽሽ እንዴት ሆንሽ ሲል እባክህ እስኪ ሂድ ብዬ ቁጭ በል እግሬና አሸኝ አለችው እንዴ አሁን አሸችሽ አይደር እንዴ አደይ አይ ባክህ እሷን ተዋት ቆይ አንቺ ግን ለምንድን ነው እሷን የምትጠያት እሷ እኮ ላንቺ መልካም ልጅ ነች መልካም ሴት ነች ላንቺ ብዙ ነገር ነው የምታስብልሽ ሲል አይ እያስመሰለች ነው አለች አይ አንቺ ግን መች ነው የምትቀየሪው መችነሱ ደግሞ ወደ ቀልብሽ የምትመለሹ ብሎ ትቷት ሄደ በሌላ በኩል ያደይ አፍቃሪ እባክሽ ይቅርታ አድርጊልኝ የዚህ ሁሉ መነሻ ፍቅር ነች ሲል አይ በፍጹም አልሰማህም አሁን እግሬን ወይም እጄን ትነካኝና እኡ ብዬ ነው ጩሄ በፖሊስ የሚያስይዝህ እኔ ከዚህ በኋላ ከአንተ ጋር ምንም አይነት ግንኙነት እንድኖረኝ አልፈልግ ግንኙነት እንድኖረኝ አልፈልግም አይበቃህም እንዴ አሰቀየህኝ በቃ እኔ አላማና እቅድ ያለኝ ልጅ ነኝ ብላ በጥፊ ልሳው ሄደች እያደይ ዘመድ እሺ ሱቅ ላይ ተገናኝተው እንዴት ነህ ደህና ነህ ወይ ደህና ነኝ አንቺስ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን እና ስራ እንዴት ነው ስትለው ስራ አሪፍ ነው ምንም አይልም ግን ይህን ሰሞን ጭዌው የለም እያለ ለካ ጭዌው ደርቆበት ነው የኤላን ስልክ ይሁን ብር ይሁን አናቱን በጥርቆ እንግዲህ ወስዶበታል በጣም ያሳዝናል እውነት ለመናገር።